ውድ ቤተሰቦቼ ይህን የመሰለ ገጣይፍ እንዴት አድርገን እንደምንሰራ ላሳያችሁ ብቅ ብያለሁ እና እንዴት አድርገን ነው የምንሰራው? ከምንድን ነው የሚሰራው? እንዴት አድርገን ነው የምንሰራው? እንደዚህ ያለ የአማረ ገጣይፍ እንዴት አድርገን ነው የምንሰራው ማለት ነው፣ ውድ የሀገሬ ልጆች። ይህንን ለመስራት ምን ምን እንደሚያስፈልገን በቀጣይ እናያለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሶፊ ቤተሰቦች አህለን ወሳህለን የመርሐባ ብያለው። ውድ ቤተሰቦች እንዲሁም ክርስቲያን ወገኖች አህለን አህለን አህለን ብያለው። ሰላማችሁ ብዝት ይበል። እያላችሁበት የዓለም ዳርቻ ሰላም ሆኑልኝ ውዶች ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ውዶች በቅንነት በቅንነት አበረታቱኝ። አይከፈልበትም እኮ ላይክ፣ ሸር፣ ሰብስክራይብ ብታደርጉ አይከፈልበትም ማለት ነው። እንረዳዳ፣ አስበሳችን እንረዳዳ ማለት ነው ውዶቼ። በቅንነት ስንረዳዳ፣ በቅንነት ስንተጋግዝ እኮ በቃ ካሰብነው ነው እንደርሳለን ማለት ነው። ለእህታችን ያወቅነውን እያሳወቅን አብረን ብንጓዝ የበለጠ ደረጃ እንደርሳለን ማለት ነው ውዶቼ፣ እና ብንረዳዳ አይከፋም እላችኋለሁ። እና ዛሬ ይዤላችሁ የመጣሁት ይህን የመሰለ ገጣይፍ እንዴት አድርገን እንደምንሰራ ላሳያችሁ ነው ማለት ነው። ውድ አገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንሻላህ እንዴት እንዴት አድርገን እንደምንሰራው በቀጣይ ቪዲዮ አሳያችኋለሁ ማለት ነው። ካፍታይ ላይ ይሄ ከቱስት ነው ከቱስት ነው የምንሰራው። ቱስት ያው የማያውቅ የለም በስደት ላይ ዳቦ ማለት ነው። ይሄ ተቆርጦ የሚሸጠው ዳቦ ሀገራችን ላይም አለ በታላላቅ ከተሞች እና፣ እሱ ልክ እንዳሳምቡሳ ነው የምንሰራው። ሲጥም ብታዩ ልነግራችሁ አልችልም ማለት ነው። ወላሂ ግን ያደክማል። ዲካሙ ደግሞ በዛ ልክ ነው። በደንብ ካልተ እንትን ካልተሰራ ደግሞ ዘይት የመምጣት በጣም በኃይለኛው ነው። ዘይት የሚመጣው ማለት ነው። ዘይት የሚመጣው በኃይለኛው ወላይ በጣም ነው የሚመጣው ዘይት ማለት ነው። ለዛ ደግሞ አሁን አሳያችኋለሁኝ ማለት ነው በቀጣይ እና ተከታተሉኝ። በቅንነት እስከመጨረሻው ለማየት ሞክሩ ማለት ነው ቪዲዮዬን በቅንነት እስከ መጨረሻው ለማየት ሞክሩ። ውድ ሀገሬ ልጆች እላችኋለሁ፣ ሰላም ሁኑልኝ። አብረን እስከ መጨረሻው እንከታተል እላችኋለሁ። እንሻላ ዛሬ የማሳያችሁ እውት ምን እንደሚመስል ይሄ እዩትማ ማለት ነው። በጣም የሚያምር ከጁብን ኬሪና ከጁብን ኬሪና ከግሽጣ ገመር ነው የምንሰራው ማለት ነው። ከግሽ ጠገመር እና ከጁቢን ኬሪ እንዴት አባቱ እንደሚያምር አሳያችኋለሁ ማለት ነው። ውድ ቤተሰቦቼ ይሄን ጁብን አንድ ጠበቃ ነው። አንዱ ጠበቃ እንግዲህ ስንት መሰላችሁ? ስድስት ስምንት፣ ዘጠኝ፣ አስራ ሁለት ነው። አስራ ሁለት ሀባ ነው ስለ ያረኩት። አስራ ሁለት አስራ አምስት ሀባ ነው ያረኩት። አምስት ፍሬ ማለት ነው። ጁቪን ኬሪ ይሄ አንድ ነው ያረኩት። ይሄንን አንድ ነው ያረኩት። ከዛ እንደዚህ እንትን ስለው በሹካ ተደባለቀልኝ ማለት ነው። በሹካ እንትን ስለው ተደባለቀልኝ። ከዛ የምሰራው በት ውስጥ ነው ማለት ነው። የሚሰራው በት ውስጥ ነው። ይሄንን ውስጡ እያረኩኝ በት ውስጥ ነው የምሰራው፣ እንዴት እንደምሰራ ትከታተሉኛላችሁ ማለት ነው፣ ውድ ቤተሰቦቼ እንደምትከታተሉ የባለሙሉ ተስፋ ነኝ እላችኋለሁ። ውድ አገሬ ልጆች አብሽሩ፣ በርቱ ማለት ነው። ያው ይታያችኋል። ይሄ ደቦ ነው፣ ቱስቶ ደቦ ነው። ይሄ ደግሞ የማያይዝበት ሊጥ ነው ማለት ነው። ሊጥ ነው፣ የሚያያዝበት ሊጥ ነው። ይሄ ሁሉ ዝግጅት ለማን ነው? ለሸህ ሮመዳን፣ ለሮመዳን ማለት ነው። መቼም ሳዑዲ ስደት ላይ አረቦች የሚያደርጉት ረመዳንን ልክ ለኢባዴ አይመስላቸውም። ለሆድ ማሙሊያ ነው የሚመስላቸው ማለት ነው። እና ይሄን ይመስላል ተከታተለኝ ውድ ቤተሰቦቼ። ይሄው እንዴት ሲዳመጥ ጨዋለኝ። እንዴት ሲዳመጥና የአሳንቡሳ እንትን መበረታ አይደለም። እንደዚህ በደንብ ይደመጥና እንደዚህ ደመጫዋለሁኝ። ከዛ የአሳንቡሳ መጠቅላላ የሆነ አመጣና እንደምታወት አርጌዋለሁኝ። ከዛ የታያችሁን አይለቅም ደግሞ ሱብሃናላህ፣ ሙጫ በሩ እንደዚህ አርጌ የወንድጄ ስለሆነ ይበዛ በዛ እናረግና ይጡን ደግሞ እንደዛ አድርገን ይዘን እንቀባዋለን ማለት ነው። ዙሪያውን እንዳይለቅ ነው። ያው ደረቅ ነው። ዳቦ የተጋገረ ዳቦ ነው። ደረቅ ደረቅ ሳይሆን ያው አይዝም ማለት ነው። ይሄ ካልተደረገበት አይዝም። ይሄን ካላረግንበት አይዝም፣ ጭራሽ አይዝም። ይሄው ሆኖ ራሱ ይፈ እንትን ይላል፣ ይበተናል

እነሱ በጣም ይወዱታል። ለምንድሆን አላውቅም። ይወት በጣም ነው የሚወዱት ተላከከሰ ይህን ይመስላል ውድ ቤተሰቦቼ የሰራሁት ማለት ነው። ይህን ይመስላል። እንደዚህ ነው የሚያምረው፣ ያው እንዳያችሁት በጣም ነው የሚያምረው። እንትኑ ይሄ ቡርኑ ነው ማለት ጥቁሩ ዳቦ፣ በነጩ ደግሞ ልሰራ ነው እና ሲጠበስ ደግሞ አስተካክዬ ምን ብዬ እልክላችኋለሁ ማለት ነው። እንሻላ የሮመዳን ዝግጅት ነው እላችኋለሁ ውዶች። ክብር በሉ ልጅ ዛኩምላ ኸይረን። ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ውድ ሀገሬ ልጆች እሺ ስወዳችሁ በቅንነት ማለት ነው ታየ።